ጤናዬ ላይ መስራት አለብኝ። አይ ቲንክ ኤክስፔክት ማድረጎም ሰርጀሪ ያለኝ የጤና የጤና እሱንም ብቻዬን አልችልም ልጆቼን ቴኬር ለማድረግ ለዛ ነው። እና ልጆቼ ለክረምት ሄደዋል። አብሶሉት ኢትዮጵያ ናቸው። ፕሮቴክተር ናቸው፣ ግን ከተስማማቸው ቀጥለዋሉ። በነገራችሁ ላይ ከተስማማቸው ኤክስቴንድ አረጋለሁ። እኔም ሄጄ አራት ወር ኖራለሁ አብሬያቸው ከልጆችን ከመትወጅ ከሆነ እኔ እኮ ታስገኛላችሁ። ተታረቂ የምትሉኝ ሰዎች እኔ ሌላ ላይፍ ውስጥ እኮ ነው ያለሁት፣ ሌላ ወት ውስጥ ነው ያለሁት። ደስተኛ ነኝ ባለኝ ህይወት። እንባዬ አልመጣም። ለምንድን ነው የጁጁ ያስለቅሳል? የጁጁ ያስለቅሳል? የሴቷ ልጅ ጉዳይ ያስለቅሳል? ያልካደኝ እስካሁን ኮኮ ነው። ኮኮ ኢዝ ኪንግ ኮኮኪንግ ብላችሁ ጻፉ። ሁለተኛው ልጄ ጀግና ነው ጀግና ነው። እሱ እስካሁን አልካደኝ። ሌላው ትዛ አደላቸው ሁለቱ ዘይ አር ሃቪንግ ፋን ያ። እኔስ ለምን አዋርደዋለሁ? ለምን አዋርደዋለሁ? እሱን አዋርጄ ምን ይጠቀማል? አሁን ወጥቼ ማለት በሪሌሽንሽፕ ትጠያለሽ። አለቀ በቃ። ትጠያለሽ ተለያይተ ተለያያለሽ። ስለሌላ ስለ እሱ ክፋት ማውራት አይጠቅመኝም ፔንሶን የት እንደሚኖር ቢዚ ነበርኩ ቢዚ ነበርኩ። አሁን ላይክ ጸጥ ሲል ቤቱ ይጨምቃል። ስለዚህ ራሴን ቢዚ ማድረግ እንዳለብኝ ገብቶኛል። ወይ ክላስ ጀምራለሁ ወይ የሆነ ነገር ራሴን ቢዚ ያደርጋለ ያ ጁጆ ስቱ ሁለት አመት አድገታል። ብቼን ሁለት አመት ጁጆ አራስ ነበረች። ሶስት ሳምንት ነበረች ብቼን ሰው ኮኮ አንድ አመት ነበር። አንድ አመት ከሁለት ወር ነበር መሰለኝ። እንደምታንዷ ሶናን ትልቁ ሶስት አመት ተኩል ነበር። ስለዚህ ዊንቲ ነው። ዛሬ ታማችሁ ንፋስ እኮ እንዲሚጮሁ የአሜሪካን ነፋስ እኮ ሴጣናል። ይሄን አስተካኪ ያለችኝ ቤታዬ። እሺ አስተካክላለሁ ቤታዬ። አንዷ ፎሎወሮች እንደዚህ እንደዚህ ያረገች የፀጉርሽን ክፋ ያስተካኪ ተብለሻል ብላ መልክትሽ ደርሶኛል ቤታዬ። ኡጋንዳ ውሽማሽ አለኝ ተላቀው ነበር። ትንሽ አይደለች እናቴ፣ ለመካድ ከበቃች እናቷ ትንሽ አይደለች። አቡፋኖ ታሰረ እኔ ያስቁኝ ልክ ኢትዮጵያ ሊገቡ ሲሉ መንግስትን የሚያሻፍዱት ቲክቶከሮች፣ ልክ ኢትዮጵያ ሊገቡ ሲሉ መንግስትን ማሻፈድ ይጀምራሉ። መንግስትን በቃ መተሻሸት ይጀምራሉ። ጁጂ የብልጥ እሳት ናት። የኔ ልጅ እንደ ህፃን ታጫወታችኋለች። የኔ ልጅ የምትለየው ጁጁ እንደ ህፃን ልጅ ታጫወታለች። አሁን ብታገኛችሁ ገጻን እሱ አይደለች እሷን በታጫወት አጭ ይሄ ነው እና ጁጁ ምርጥ ናት። የኔ ልጅ ያለሽውን ብለሻል ብዬ ስናገርሽ ከሰማሽን ክሰሽኝ። በራስሽ ንግግር ከራስሽ አንደበት በወጣው ንግግር ከተከሰሽ ጸጥ ነው ማለት መጮህም አች ክፉ ሴት ነች ልትይኝ አች የተናገርሽው እንጂ እንደ መስታወት ያሳየውሽ እኔ ሰው እንዴት በራሱ ንግግር ክፉ ሴት ናት። ዛሬ የተናገረችውን ታስቀምጣለች። ታዲያ ይሄ እኮ ብልሃት ነው። ክፉ ሴት ወኛ አይደለም ብልህ ሴት ያ ከዛ ብላን ካዬ አባቷንም ማወቅ አለባት። ልጇ ከአባቷ ጋር ቦንድ ማድረግ አለባት። አባት እንደ እናት እኩል ሪስፖንሲቢሊቲ ራይትም አለው በህግም በምን እኛ ደግሞ ነግሬሻለሁ። ሼርድ ካስተዲ ነው ልጆቻችን ጋር ያለን እኔና አባቷ ሪሌሽንሽፕ የለን፣ ልጆቻችን ላይ ግን ሼርድ ካስትዲን ያለን። ሪስፔክት እንደራረጋለን። በልጆቻችን አንቀልድም። በልጆቻችን ዌልቢንግ አንቀልድም። ኦኬ። ስለዚህ ጁጁ እኔ ጋር ራይት እንዳላት ሁሉ እኔ ጋር መሆን አባቷ ጋም መሆን ራይት አላት። አባቷ ነው። ይህን ደግሞ ሂዝ ናት ኢቭን ኤ ባድ ዳድ መጥፎ አባት አይደለም። በእውነት መጥፎ አባት አይደለም። ስለዚህ ይህን ያህል ኮንሰርን እንደሆነ ሊያስወራችሁ የሚችል ነገር ያለ አይመስለኝም። ሁለት ሀውስሆልድ ነው ያለው። ዳድ ሳይድ ኦፍ ሀውስ አለ፣ ማም ሳይድ ኦፍ ሀውስ አለ። የተለያየው ሁኔታዎች ሆነው ኢትዮጵያና አሜሪካ ነው። ሶ መኬድ ሰርን ኢትዮጵያ አባታቸው ጋር ከአባታቸው ደግሞ ነገሮች ሲያልቅ እኔም እሄዳለሁ እነሱ ነው ያለው፣ እቆያለሁ አራት ወር እነሱ ጋር ከዛን ይሻቸው መጣ። ይሄ ነው ተግባባል። እኔና አባትየው በምንም መልኩ አንድ ላይ መሆን አንችልም። በምንም መልኩ በምንም መልኩ ግን በልጆቻችን ላይ ግን አንድ አቋምና አንድ ነው ያለ። ናፍቆሻል መሰለኝ ስሙን አመራ ከሆነ ናፍቆኛል። ለምን ታዝነው? ምን የሚያሳዝነው ነገር ይሄ እረፍት አድርጌ፣ ቴንኪ ዩ ረፍት ያስፈልገኛል። ሁለት ዓመት እኮ እንዴት እንደኖርኩኝ እኔ ነው የማውቀው። ክር ላይ እኮ ዋክ አድርጌ ነው የኖርኩት። አሜሪካን አገር ዘመድ የለ፣ ሞግዚት የለ፣ ምን የለ በዛ እንጂ ቲዝር ዲዘር ማረጋለሁ። ሁለት ስለስም ስራ እኮ ነው ከአንቺ ተለይቶ ለምደሻቸው ምናምን አሁን እኮ ዓለም ቀሏል። ኤኒ ታይም አሁን ከዚህ ዘግቼ መደወል ይችላሉ። የሆነ የለም ላይ እና እኔ ምላችሁ አቦ ፋኖ ታሰረ፣ አቦ ፋኖ ታሰረ። እኔ እንደውም እንደ ድሮ ስራ ቆሜ ነው እንጂ እንደ ድሮ የድሮ ማንነቴ አሁን ቁጥሩ ሶኜ ነው። ለአጫሉ አስመስላ አለቀሰች አለች እንጂ ለአጫሉ አልቅሻለሁ? መቼ መቼን ያለቀስኩት ድሮ አሁን እኔ የገባኝ ድሮ አንዴ ኢንተርኔት ላይ አልቅሼ ጂጂ ስቀብኛለች። ባይ ዘ ወይ አንዴ ኢንተርኔት ላይ አልቅሼ ጂጂ ሳቀችብኝ። ስፖርት እየሰራሁ ነው፣ ባይ ዘ ወይ እየከሳው እና ጂጂ ሳቀችብኝ። እና ከዛን ጊዜ ጀምሮ ኢንተርኔት ላይ አላለቅስም። እኔ በምንም ተአምር ኢንተርኔት ላይ ሳለቅ ሳታዩ እምባዬን፣ ዩል ኔቨር ሲ በክፉ ሐዘን ላይ ኤፕሪል ወር ውስጥ በክፉ ሐዘን ላይ ንፋሱ ንፋስ ነው። ባይዘወይ መስኮቱም ዘግቼ ይጮኋል። በክፉ ሐዘን ላይ ሆኜ ኤፕሪል ወር ውስጥ እምባይን አላሳየኋችሁ። ይህ ነቨር ሲ ያ ማንም እዚህ ሶሻል ሚዲያ ላይ ስታለቅሱ የሚያዝንላችሁ ሰው እንዳለ ሁሉ እምባሽን እንደ ሪንግቶን መጠቀም የሚፈልግ ጠላትም እንዳለሽ እንዳትረሽ። እንዳታለቅሱ ኦንላይን ላይ ወጥተሽ እንዳታለቅሽ። የማንም መደበሪያ ነው የምትሆኝ፣ የማንም ሪከርድ ላይክ መሰብሰቢያ ነው የምትሆኝ። ኖባዲ ኬርስ አለቀሽ አላለቀሽ፣ ፈረጥሽ ተነሳሽ፣ ኖባዲ ኬርስ። የሚወድሽ ሰዎች ትከሻ ሄጅ እናልቅሽ። የሚወድሽ ሰዎች ከሄደሽ ፍራስትሬሽን ተናገሪ ያፋጫል ናኒካ ጎረ ሰው እና ይሄ ነው። እና ኤኒዌይ አቦ ፋኖ ታስሯል። አቦ ፋኖ በድሮ ማንነት ቢሆን ቪዲዮክን አውጥቼ ጥላቻ ንግግርን ፋኖን እንዴት ሰፖርት ስታደርግ እንደነበረ ከነማርሸት ጋር ግንኙነት እንዳለግ ምናምን እሱን ነገሮች ሁሉ አውጥቼ ምናምን ዱብ ዱብ ዱብ ባረግ ደስ ይለኛል፣ ግን ያ የዘም ቃለት ይወረደ አሉ። ጆን ዳንኤል ተፈቷል። ጆን ዳንኤል አንድ ላይ የሆነች የቲክቶከሮች የሚታሰሩበት ነገር ቢኖር ጥሩ ነው። ቲክቶከሮች የሚታሰሩበት እስር ቤት ምናም ቢኖር ጥሩ ነው። አይጠቅሙም። ልጆች አሉት። ልጁ ሚስቱንም ላስት መንዝን ያጣው አንድ የልጆቹ እናት። ምናምን ጅል ነው፣ ያልተማረ ነው። አስራ አራት አመት የማዳም ሻይ ቀቃይ ነው፣ አቦፋን ነው እና አባዬ ላጉስ። ስለዚህ ካልተማረ ሰው ምን አይነት ንግግር ነው የምጠብቁት? ገብቷል። ለሱ የባለ አባትነት ልጅ ስድስት ማድበሬ አባትና እናቱ ስላሉ የባለ አባት ልጅ ነኝ ብሎ እኮ የሚያስብ እኮ ነው እና የባል አባት ልጅ ነው የሚኮ ብሎ የሚያስበው ስድስት እማድ በሬ አባት እናቱ ስላላቸው እንዴት ይታሰራል? የባል አባት ልጅ ምናምን ይላል። መቶ ማለት ነው ያላዝንባቸዋል። ከዛን እናንተ አማሮች ደግሞ አንበሳ ተወርዶለት አላቸው። ኢቨን የባለፈው ኦሮሞ እና አማራ ልጆች ሲጣሉ ሲተጋገቱ የእሱ ኢንቮልቭመንት ነበረ። ኦሮሞ ልጆችን አሳግቷል። ሂውማን ትራፊከር ነው። ብር ሲለዋወጥ ነበረ በሰዎች ህይወት ብዙ ነገር። ስለዚህ በአማራ ትግል ኮይን የነገደን ሌባን፣ ያ አሁን ደግሞ ኦሮሞኒ ብሎ ይወጣል። ወረባቦ ነው። ኢቨን ኦሮምኛ ሊያወራ ይችላል። ኦሮምኛው ሊያወራ ይችላል። እስር ቤት ውስጥ እና እኔ የሚያስቀኝ እዚህ አፕ ላይ አማራ ነኝ ማለት ያሸልማል። የሆን የለም አማራ ነኝ ማለት ያሸልማል። እዚህ አፕ ላይ ያስቀኝ አማራ ነኝ ማለት አሁን ይሄ ሚኪ ይሄ ለማኙ ማለት ነው። የወፍራሙ ለማኝ ልመናን መክሊቱ አድርጎ ቤት መኪና ምን እያለው ከማዳም ቅመሞች ሽቶ እና ስልክ የሚቀፍለው አወጋችሁት። ሚኪ የሚባለው ከሐቢባ ጋጌ የሚጫወተው እኔ አለ ከልጅነት የጀምሮ ጎንደሬን ነው ማግባት የምፈልገው፣ ሌላ አልፈልግም፣ ጎንደሬን ብቻ ነው ማግባት የምፈልገው ምናምን ምናምን ይልላችኋል ማለት ነው። ኦረዲ ኮ ጎንደሬን አስረግዞ ኮ ነው ሚኪ ኮ አስረግዟል፣ ጎንደሬ ልጅን አሁን ቤት ሲገባ ምናምን እሱን አይታ ምናምን መጣ እንዴት ታታዬ ምናምን እንድትለቆር እና ጎንደሬ ልጅን አስረግዞ ማለት ነው። መጣና እናንተ ጋር እኔ ማግባት የምፈልገው ጎንደሬ ና ጎንደር ታታዬ መጣክ ምናምን ብላ አስረግዛ የሚደግፈው አማራ ማንቺ ምን አስጨነቀሽ? ለምን አያስጨንቀኝ? አማራ ኬሱ እንደዚህ ሲራገፍ እንደማየት የሚያሳዝን ነገር የለም። አማራ ነኝ ማለት ሊያሸልም አይገባም። አማራ ነኝ ስትይ ለአማራ ህዝብ ምን ትሰሪ ያለች ነው። እዚህ አፕ ላይ ሁለት አማራ ጊፍተሮች ወደ ሁለት ሚሊዮን ዶላር ገደማ ገንዘብ ገንዘብ አውጥተዋል፣ ገንዘብ ሰጥተዋል። እዚህ አፕ ላይ ብቻ ሁለት ሚሊዮን ዶላር። የአማራ ህዝብ ያንን ሁለት ሚሊዮን ዶላር ቢያገኝ አስብሽን። ሁለታውን ሽማግሌ ሲኒየር ሲቲዘን ጊፍተሮች አላችሁ፣ ያረጁ ፀሐይ ማይወጣ የሰውነት አካላቸው ላይ ራሱ ሽበት ይወጣባቸው ሽበት ቆይ ውይ ግዜ ጋር እንዳይቼ የነበረ እሱ ሽበት ካነሳችሁ ብዬ ነው። ሾርት ሚሞሪ ስለሆናችሁ ሽበት ብልታችሁ የብልት ጸጉራቸው ድረስ የቂጥ ይቅርታ የመቀመጫ ጸጉራቸው ላ ከርካሳ ሽማግሌዎች እነሱ ከሁለት ሚሊዮን ዶላር በላይ በጊፍት እዚህ ቲክቶክ ላይ ሰጥተዋል። ያ ሁለት ሚሊዮን ዶላር ለአማራ ህዝብ ቢሄድ ስንት የአማራ እናት በወሊድ ምክንያት አትሞትም ነበር። በትንሽ ህመም ስንቱ አያልቅም ነበር። ያ እነዚህ ከርካሳ ሽማግሌዎች ዲፕረስድ ነው የተሸማቀቀች ብልታቸውን አንዷ ስላነቃቃችላቸው በየሴቱ ፔጅ እየሄዱ ገንዘባቸውን የሚደፉ ሴቱና ተሳዳቢ ወንዶች፣ ያ እነሱ ጋር ማለት ነው ገንዘባቸውን ከሚደፉ ለአማራ እና እናንተ ልክ ይሄን ስትል መቀኛ እንቁርቲ በሉኝ እናንተ። እኔ ደግሞ ከኔ ስድብ ስለማይወጣ ብዙም ስድብ አልችልም። እኔ በድሎ ነው እናትና አባት ያሳደጉም ስድብ አላስተማሩኝም። እኔው የሚቆጨኝ ቶኒ ቶኒቱ ላይ ነው፣ ቶኒ ስሪ ላይ ነው የመጣው። ቶኒ ቶኒ ስሪ ላይ ስመጣ አማራ ነኝ ብዬ በመጣ ጥሩ ነበር። አማራ ነኝ ብዬ ጥለት ጥልፍ የበዛበት ቀሚስ ለምሼ እናትዬ ይሄ እንደ ነሽ ይሄ በቃ እንደውም አለ ደረቱ እግዚአብሔር ይመስገን ለሶስቱ ልጄ ልጆቼ ይሄንን ደረት ድልቅ ድልቅ ድልቅ ድልቅ አድርጌ ሳንቲሜን ስር ስርት አድርጌ አይሸብልም ልብል ይሻለኛል። በእውነት እታታትሙት ምናምን ብዬ ማለት ነው ጎንደሬ ነኝ ብዬ ነበር ተሳዘ ልሙቱም፣ ባንዲራ ይዤ ልሙቱም፣ እንደብና አድርጌ ብር ከሰራበት ለምን አትይዝም? ብር ከሰራበት ልሙቱም ባንዲራ ዋናው አላማው እኮ ነው አባዬ፣ ዋናው ነው አላማው። አሁን የኦነግን ባንዲራ ስትይዝ አላማው ነው አይደለ? ልሙጡንም ባንዲራ እኮ ስትይዝ አላማው ገንዘብ መስራት ፈረንካው ላይ ከሆነ እዚህ ላይ ማረጋል አስሬ እንዶ ስቀመጥ እዚ ላይ ልሙጡን ባንዲራ አርጌ ያ ቁጭ ብዬ የሀገር መስራች ህዝብ ነን እላለሁ። ከፈለኩ ኦሮሞ ልጆችን ከዛፍ ላይ አወረድኩ። አክስትሽ እያለቀሰች ነው። ምን ሆነ የምታለቅሰው? ምን ሆነች? ጎፈንድሚ ነው። ጎፈንድሚ ከፍቻለው ለጂጂኪ ኖ እምና ኖ ወርዝ ላይፍ ዛው ጂጂ ያ ኦድሻለው አላት ዋ ዊጓን ከቀየረች በእውነት እኔ ኤኒቲንግ ፎር ዩ ዜን እኔ ራሱ መላክ እችላለሁ። ይሱጌ እኔ አንተ ብቻ ለማግባት እሷን ለማግባት ያጥባብጣ እንጂ ስፖንሰር አደርጋለሁ በቃ እኔ ራሱ እንትንላለሁ። ፈራረሰች እንጂ በዛ ጽ መቼም ወዳጄ ና ሶፊያ ሽባባውን የመሰለች ቆንጆ ባየበት አይን አስቴር ከበደን የመሰለች ቆንጆን ባየበት አይን እሷን ከባድ ነው እና፣ እንዴት ናቸው? ምን አዲስ ነገር አለ ሌላ? ሁለት ቀን በተከታታይ ስለኔ ያወራሽ፣ ሁለት ቀን በተከታታይ ማለት ነው እንዴ! እኔ አልመጥንሽ ማለት እንዴ? ቤታዬ፣ እኔ ያንቺ ሌቭል እንዳልሆንኩኝ እንደማልመጥንሽ ካመንሽ፣ ለምንድን ነው ስለኔ የምታወሪው? አንተ ደሞ ቴዲዋሳ፣ ከአውድ ውጪ ያወራውት ነገር የለም ከአውድ ውጪ ያወራውት ነገር የለም። አልሳደብም ትላለህ፣ ትሳደባለህ። እናንተ ተሳዳቢ አሽሙረኛ ወንድ የለም። ያ ይሄ ነው ልጇ ባል ያረገኝ ነበር እኔ አላቅም። እኔ እንደዚህ አይነት ጌቶ የጂጂ እኮ ነገርኳቸው ከፈረሱ ጋር ይቀድማል። እሷ እንዴት እናት ልጆቿን ታስቸግራለች? እንዴት ልጆቿን የልጆቿ የእፍረት ምንጭ እንዴት ትሆናለች? ልጆቿ የሚያፍሩባት እናት እንዴት ትሆናለች? ጂጂ። ያ እና ይሄ ነው እንግዲህ ደስ ጭንቀትን እንግዲህ ታውቂያለሽ ማለት ነው። አንቺም ጨቅሞሻል። አይዞሽ በርቺ በርቺ። እሺ እና ይሄንን ነው የምላችሁ። አልጨነቀኝም እኔ አልጨነቀኝም። እኔ የሰነፍኩ መሰለኝ፣ ላይፌ በጣም ቢዚ ነበርኩኝና የሰነፍኩ እኔ መሰለኝ። ሜይ ቢ ማረፍ ለኔ ላግዥሪ ሆኖብኝ ሊሆን ይችላል። ማረፍ እንጂ አልጨነቀኝም። ጭንቀት ያለብኝ እኔ። በመጽሐፍ ቅዱስ አምናለሁ፣ እና የሚያስጨንቃችሁን ነገሮች ሁሉ በእግዚአብሔር ላይ በመጣን አምናለሁ። አዎ፣ አስወሰድኩ እዛው ቤቱ ውስጥ ሲያደርጉ ነበር። አማይ ሲን ሰሞን ያ ጆሲ። አዎ፣ ፍሬንድ አለኝ ጓደኛ አለኝ። ምን ነው ጓደኛ አለኝ። እና ትናንት ዮናስ ሙሉ ነህ ይቅርታ የምጠይቀው ሲባል አንደኛ ማን ነበረ? ፊራውልን የተሳደበው ፊራውልን የተሳደበው ሁለተኛ ሀጫሉ እንደ ይሳል አደለም ከሀሜ ይሄ እኮ ሀሜት አይደለም፣ ሪቪው ነው የምሰጠው እኮ እኔ እኮ ማይገባችሁ ሪቪው ነው የምሰጠው ያየሁትን ነገር እተነትናለሁ። እና ዮናስ ሙሉ ነህ የተሳደባቸው ሰዎች የሚቆጨው ፊራውልን ሀጫሉን እና ማንን ነበር ያለው? ኦሮሞን ህዝብ ኔ ያለው አይደለ? ትናንትና፣ እስኪ ያስተካክሉኝ። ዮናስ ሙሉ ለማን ማንን ነው የተሳደብኩት የሚቆጨኝ ያለው። እኔ የወሎን ህዝብን ብሏል። ከሁሉም ጋር ተታረቁ። እኔ ከማንም ጋር ተጣለው። መሪኩ ያስገኝ ጥልቀላ አላረጋችሁት። እኔ እና አባውት የጉሙዝ ህዝብ፣ የሶማሌ ህዝብ፣ እንዲሁም እንደ ህዝብ በጣም የጎደው እኮ ዮናስ ሙልና የጉሙዝን ህዝብ ነው። ሁነት ነው የጉሙዝን ህዝብ ነው። ፊራውል ከጉሙዝ ህዝብ ይበልጣል ወይ ከህዝብ ይበልጣል ፊራውል? አንድ ከካም ጉረኛን ሰልፍ ኮንፊደንስ የሌለው ጉረኛን ሐሜተኛ እባብ ውስጥ ለውስጥ ሰውና ሰው ገብቷቸዋል ፊራኦል ከጉሙዝ ህዝብ ይበልጣል ከሱማሌ ህዝብ ይበልጣል ወይ ከስልጤ ህዝብ ከሙስሊም ማህበረሰብ ይበልጣል ወይ ከኦርቶዶክስ ማህበረሰብ ይበልጣል ወይ ይህን ስትል ደግሞ ያሰርበዋል መጥተው ምቀኛ እንቁርቲ ይሉኛል የጉሙዝንስ ሻንቅላ ውጡ እያላቸው መሬታችንን ልቀቁ እያለ አስገድያቸዋለሁ እያለ እሱንም አንርሳ። ስልጤን ህዝብ የኢትዮጵያ ህዝብ ጠላት ስልጤ ነው። እንዴት ፊራውን ከን ህዝብ በለጠ? አሁን ይህን ስትል መጥተው ደግሞ እንትን ይለዋል እና እያሽቃበጠ ነው መንግስትን ኢትዮጵያ ሊገባ ኢትስ ኦል አባውት ቤቢ ማን፣ ያ ከዛን፣ ይሄንን ደግሞ አየሁላችሁ። ቆይ ላሳያችሁ፣ ይኸውላችሁ ላሳያችሁ። ትምህርት ትምህርት ነገር አውሪ አለ እሸቱ። ስለ ልጁ ሃው ጥሩ እና አባት እንደሆነ ስለ ልጁ ያወራል እሸቱ። ልጁን ቲቪ እንዲያይ አይፈቅድለትም። ኢንተርኔት እንዲያይ ጌም እንዲያይ ካርቱን እንዲያይ ምንም አይነት ስልክ፣ ኢቭን ፊት ለፊቱ አይወርም ልጁ ፍለፊት ስማርትፎን አያውቅም። ዶክተር ወዳጄ ነጋ ትሽ ጣም ነበረ። ሱየ እና ቲቪ አይም ስልክ አይም ልጁ ካርቱን አይም ምንም ነገር አይም፣ የለም ቴክኖሎጂ ነገር አይም። እንደ ገጠር ነው የሚያሳድጉት። እኔ አሜሪካን ሀገር እሱን ነገር አይቻለሁ፣ ሰርቼበታለሁ። በልጄ በሁለተኛው ልጄ ሞክሬዋለሁ። ኢት ወርክስ፣ በጣም አሪፍ ነው። በጣም ኮንሲስተንት ካላችሁ ልጆቻችሁን እንደ እሸቱ እንዳለው አድርጉ። እሸቱ ግን አሁን የህፃናት ድራማና ምናምን ብሎ እየሰራ ነው፣ ዩቱብ ላይም እየሰራ ነው። እና ለማን ነው ታዲያ? የእሱ ልጅ እኮ አይ ኤም ቲቪ አይደለም። እን ለማን ነው ለእሱ ልጅ ያልጠቀመ ነገር የሌላ ልጆችንም እንዴት? የሌላ ልጆች ግን እንዲያዩ ለምን ይሰራል? በሌላ ልጆች ኪድስ ሪ ስል አይደለም ማውራት አፓፓፓ ይላል ነው ያለው፣ ሲያወራ ሰው አንደርቱ ሜቢ እና ለሌሎች ልጆች ግን የህፃናትን ኮንተንት እየሰራ ነው ዩቱብ ላይ። ከዛም እኮ አልፎ ኮ እሸቱ ህጻናት ልጆችን ፖለቲካል እንትን እየመረዘ እኮ ለፕሮፓጋንዳ እኮ በህጻናት ልጆች የተጠቀመ እኮ ነው። እና ኤኒወይ ግን እናንተ ስፔሻል ስፒች ዲሌድ ምናምን ልጆች ካላችሁ ስፒች ላይ ስፒች ላይ ጥያቄ ምናምን ካለሽ ቲቪ ቤትሽ ውስጥ አይኖር ኢንተርኔት ቤትሽ ውስጥ አይኖር፣ ስልክ ልጆችሽ ቤት አትጠቀሚ፣ ካርቱናት እንዳታይ፣ መዝሙር ምናምን እራስሽ ዘምረሽ ነው ልጅሽ መዝሙር እንዲሰማ ከፈለግሽ እራስሽ ዘምሪ ነው የሚሉት ስፒች ፓቶሎጂስቶች። እና እሱን ነገር ይጠቅማል፣ እሸቱ ያለው ነገር ይጠቅማል። ልጆች አይጎዳም፣ እንደ ገጠር እንደ ኢትዮጵያ ገጠር ልጅሽን ማሳደግ ማለት ነው። ያ የማርክ ዙከርበርግ ልጆች ስልክ አይጠቀሙም፣ ትክክለኛ ውሳኔ እሱ ግን እሸቱ ደግሞ የህፃናት ኮንተንቶች እየሰራ ነው። ይህ ነው ኩዌሽን ያመጣበት። ልጅ ሁለት አመቷ ነው፣ ምንም ላታወራም። ኢቫሉዌት አስደርጊያት፣ ስፒች ቢሄቪየራል የምታየው ነገር አለው ኦር ስፒች ብቻ ከሆነ ሄደች ስፒች ኢቫሉዌት አስደርገች፣ ቶሎ ስፒች ቴራፒ አድርጊ። ስልክ አትስጫት፣ ቤትሽ ሚዩት አድርጊ። ይሄ ድምፅ ያላቸው ቶዎች፣ ምንም ነገር ድምፅ ድምፅ የንችን ኮሚኒኬሽን ከአንቺ ጋር ብቻ ከቤተሰብ ጋር እርስ በራስ ነው እንጂ ስልክ፣ ቲቪ፣ ድምፅ ያለው ነገሮች እንዳለ ነቃቅለሽ ጣይ። ኢንተርኔት ራሱ የለም ነበር ኔ ቤት ል ለቲቪ ለመጀመሪያ ጊዜ ወይ ኮኮ በአንድ አመቱን ያየው ያየውና ደንግጦ በመስታወት ውስጥ ምንድን ነው የሚሄደው እንደ ገጠር ልጅ ብሎ ማለት ነው ደንግጦ ትዝ ይለኛል። እና ቲቪ፣ ስልክ ምናምን ቆራርጠሽ ጣይ፣ ይጠቅማል ለልጆች። ቀጥሎ ስፒች ኢቫሉዌት አስደርገሽ ቴራፒው ሰጂ። ልጅሽን ቶሎ ልጅ ቴራፒ ሄደ ማለት ችግር አለበት ማለት አይደለም። ልጅሽን የምትረጂው ነገ አይደለም ዛሬ ነው። ዛሬ ነው ልጅሽን የምትረጂው፣ ዛሬ ነው ልጅሽን የምትረጂው። ይህንን አስቢበትና ቶሎ እርምጃው ሰጂ። ላለው የጻፍሽው ሴት ስታጎል ስትከለክል ምግብን እንደነሳሃት ነው፣ ፍቅርን ማስራብ ግፍ ነው። ሴት ልጅ ላይ ግፍ መፈጸም ከፈለግ ሴቶች መወደድን እንፈልጋለን መከበርን። በደንብ ወንዶች ብትሰሙት ደስ ይለኛል። እና አንዳንድ ወንዶች ግን ሴት ልጅ መናቅ፣ አለማድመጥ፣ አቴንሽን አለመስጠት የሚያስከብራቸው የሚመስላቸው ወንዶች አሉ። ሴት ልጅ አቴንሽን አለመስጠት፣ መዝጋት ማለት ይጎዳል ሴት ልጅ እና ለአንዳንድ ወንዶች ግን እንዲከበሩ ይመስላቸዋል። አንዳንድ አይምሯቸው የማይሰራ ወንዶች እንዲከበሩ ይመስላቸዋል። ሴት ልጅ የሚዘጉት ፍቅር የሚነሱት አቴንሽን የሚነሱት ማያደምጡት ማያሞግሱት በአንደበታቸው ሴት ልጅ የሚጥሉት የሚገሉት እንዲከበሩ ይመስላቸዋል። ሴት ልጅ ሴት ልጅ የምታከብረው ወንድ ልጅን ሲ ስትወደድ ስትወደድ፣ ስትከበር፣ ስትደመጥ፣ ገብቶችን አቴንሽን ሲሰጣት ነው እንጂ ይሄ በመናቅ በመስደብ ምናምን ሴት ልጅ አታከብርም። ሴት ልጅ አንተ ስለናካት፣ ስለሰደብካት፣ ስለደበደብካት ምታከብር ከመሰለ አንተ አይምሮ መጠቀማችል ቀለራስ ነክ እልሃለው። ይሄን ስልክ በክብር ነው እነሱም ቪዲዮዎች በደንብ ዩት ዋን ኢየር ፎር ቦይስ